ጌታዬ ሆይ ዋጋ ያለኝ ሰው አድርገኝ፣ እርካሽ እቃ አታድርገኝ። እኔን በሉ በቀላል የምገዛ ትንሽ ነገር የሚለውጠኝ እንደው በትንሽ ድቃቂ ሳንቲም ገዝተው የሚወስዱኝ ትንሽ ነገር ከቤትህ የሚያወጣኝ እርካሽ እቃ አልሆን፣ በውድ ዋጋ የምገዛ ልሆን። ያ ዋጋ ደግሞ የአንተ ስጋና ደም ነው የእኔ ዋጋዬ። አንተን ብለን ማሰብ አለብን እና ለራሳችሁ እኔ እኮ ዋጋ ያለኝ ሰው ነኝ ብላችሁ ካሰባችሁ ርካሽ ቦታ ስትወጡ፣ እንዴ እኔ ዋጋዬ ስንት ነው በሉ የማይመጠናችሁ ቦታ ስትሄዱ፣ እኔ ዋጋዬ ስንት ነው? እንደ ተራ ሰው ወታችሁ ወጥታችሁ እያበዳችሁ ተሳደቡ ሲላችሁ፣ እኔ ዋጋዬ እኮ ይሄ አደለም። ሀብት ንብረት አፍርታችሁ ከቤተ ክርስቲያን ሲያስኮበልላችሁ፣ ለእኔ ዋጋዬ ብር ነው፣ ለእኔ ዋጋዬ ቤት ነው፣ ለእኔ ዋጋዬ መኪና ነው። የእኔ ዋጋ እኮ ክርስቶስ ነው ብለን ማሰብ ያለብን ዋጋችንን ማወቅ አለብን። ለእኔ ዋጋዬ ወንበር ነው፣ ለእኔ ዋጋዬ ስልጣን ነው፣ ለእኔ ዋጋዬ ጌታዬ ነው በደምነ የተገዛሁት ለእኔ የተከፈለልኝ ይሄ ነው። ይሄ ወንበር ከክርስቶስ ከለየኝ እልም ይበል። ይሄ ገንዘብ የሚለየኝ ከሆነ እልም ይበል። ለእኔማ ዋጋዬ መድኃኔ ዓለም ነው ነው ብለን ማሰብ ያለብን።